በሚደረግ ጥረት ውስጥ የላዕላዊ መዋቅር ለውጥ ቅድሜ ያነሳው የሚለው አይ ቲንክ ትልቅ መነሻ ነው የሚል እውነት አለ። በዚህ ጽሑፍ ውስጥ የራስን አቅም ስለመጠቀም ሚዛን ስለመጠበቅ ስለአቃፊነት መደፍጠትን መደፍጠጥን ስለማስወገድ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም። በገበያና በመንግስት ሚና መሀል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስፈሩ ናቸው። የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊኛ አልወጣሁም። መጨረሻ የምሰጠው አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር እየተጠቆሙ ትክክል ብንተቀይሮ ላዊ ደንተው አይደለም። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መዶስኮር የሚያስችል ድፍረት ካለህ ትምህርት ቤቶች ቢዘጉም ችግር አይደለም። ማደናገር ዋና ሞደሶ ፕራንዳዩ ነው የማስተዳደር ዘራ ብርሃኑ ጁላን አውቋለሁ። እና ብዙ ጊዜ የሚያሳዝነኝ ለእንደዚህ አይነት ሰዎች የነበረ ሚስፕሌስድ ክብር ነው። በጣም የሚያሳስበኝ የሚያስነግጠኝ ስንት ሰው ሸውዶ ኖረዋል፣ ስንት ሰው አምታርቷል። ጋንታ ነው ትንሹ ኃይልስ ጋንታ የላቸውም ይላል ብርሃኑ ጁላ። ጋንታ ምን ማለት እንደሆነ አሳምረው ያውቃል ብርሃኑ ጁላ። እንዴት ያን መግለጫ በሚሰጥበት ሰዓት ሜካናይዝድ ብርጌድ ያን መግለጫ በሰጠበት ዕለት የሰላሳ ሦስተኛ ክፍለ ጦር አንድ ሜካናይዝድ ብርጌድ ሰዓታት ባልሞላ ጊዜ ውስጥ ተደምስሷል። ይሄን ያቀር ግን ኢትዮጵያ ነው ወጥቶ እንደዚህ ነው ይላል። ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደር አይደለም፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው። እያንዳንዱ ያን ሁሉ የተናገረውን እውነት ክዶ የአብይ አህመድ መድረክ በእውቀት ስለ እውቀት የሚነገርበት ነው ማለቱ። ራሱኑ መለስ ብሎ ወደ ቤት ሲገባ የሚያስቀው ነው የሚሆነው። እና ጌታቸውን አስቅመው ያስጭሰው ያጠጥተው አምጥተው መድረክ ላይ ካላቆሙት በቀር አብይ እውቀት ያለው ሰው ነው ብሎ ለመናገር ይችላል። በሱ በጤና አብይ አህመድ የሚያደርገውን እንቅስ ቢያንስ ሌላውን ሁሉ እንተወውና የመጀመሪያ ወደ ጠቅላይ ሚኒስትርነት ሊመጣ ሲል በቴሌፖርታር ንግግር አድርጎ የነ ኪሲንጀር ንግግር ልክ የራሱ እያስመሰለ ፕላጃ ፕላጃራይዝ አድርጎ ንግግር ማድረጉን ያውቃል። ጌታቸው እንዳለው ከስድስተኛ ክፍል በኋላ ጠበቅ አድርጎ ብያዝ እዚቦታ ዚቦታ ተማርኩ ብሎ ሊል አይችልም፣ የሚል ሲያነሳ ነበረ። በአንድ ጊዜ ተወርውሮ እንዴት ፒኤችዲ ደረሰ የሚለውን ጥያቄ ሲያነሳ ነበረ። የአገሪቷን ኢኮኖሚ ኢኮኖሚ መቀመቅ ውስጥ መክተቱን ሲያነሳ ነበረ። አመለካከቱ ፖሊሲው የጦርነት ፖሊሲ መሆኑን ሲያነሳ ነበረ። ብጥብጥ ቀውስ በሌለበት ጦርነት በሌለበት አብይ። በቀዳሚነት በማህበራዊ ሚዲያ ለዛሬ መነጋገሪያ የሆነውን ነገር እናስቀድማለን። በጣም በጣም መነጋገሪያ ትልቅ አጀንዳ ተደርጎ የሚወሰድ በእርግጥ ሊሆን አይገባውም ነበረ፣ ባንፎርዝ እየተባለ ንግግር እየተደረገበት ስለሆነ ሳንጠቅሰው ላለማለፍ ብቻ ነው። ጌታቸው ረዳ የአብይ አህመድ እና ዳንኤል ክብረት ያዘጋጁት መድረክ ላይ ተገኝቶ እስከ ዛሬ በእውቀት ላይ የተመሰረተ አካሄድ አልነበረም፣ አሁን ግን በእውቀት የሚተነተን መድረክ ላይ ስለተገኘው ደስ ይለኛል የሚል ንግግር አድርጎ በጌታቸው ረዳ ብዙ ሰው ጌታቸው ቮድካ፣ በጣም ብዙ ሰው የተዝናና ነው የሚገኘው፣ ጌቾ ቮድካ እንግዲህ አይውጠው ነገር የተናገረው ዛው አየር ላይ እንዳለ ነው አብይ አህመድ ማን ነው የሚለው ፋክት ማለት የተናገረው ያኔ የተናገረው እውነት አሁን የሚያደርገው ያኔ ለህሊናው አሁን ለሆዱ የተናገረ ነው ጌታቸው ረዳ ስለዚህ የሆድ ንግግር ነው አብይ አህመድ እና ዳንኤል ክብረት ባሉበት ቦታ እውቀት እንደሌለ ያውቃል በጣም ጠንቅቆ ይረዳል ያውቃል እንዳውም ምን ያህል እንደሚንቃቸው እና ከነሱ በተሻለ ፖለቲካውን ኢኮኖሚውንም ሲተነትን እንደነበረ ይታወቃል ጌታቸው ረዳ ነገር ግን በሆድ መውደቅ አስቸጋሪ ነው እና ባይዘው በሆድ የወደቀ ለመነሳት ከባድ ነው እና በሆድ መውደቅ ክፉ ነውና ጌታቸው ረዳ በሆዱ ከወደቀ በኋላ በጣም እጅግ አስገራሚ ነገሮች እየተናገረ ነውና የአደርባይነት መለኪያ አድርጎ እየተገኘ ነው ራሱን። ቢያንስ በሌላ በሌላ ነገሮች አብይ አህመድን ደግፎ ቢቆም አንድ ነገር ነው። የአብይ አህመድ መድረክ በእውቀት የተሞላ ለማለት ግን ጌታቸው ረዳ ማለት ዝም ብሎ ተፈጥሮውን ራሱን ማንነቱን የመካድ ያክል አድርጎ የሚወሰድ ነው። እንደምታውቁት ነ የአብይ አህመድን ሲገልጽ የነበረበት ከስድስተኛ ክፍል በኋላ የትና መቼ እንዴት ነበር የተማርከው ብላችሁ ያዝ አድርጋችሁ ብጠይቁት በአንድም ጉዳይ ላይ በቂ ነገር ሊያቀርብላችሁ አይችልም። አብይ አህመድ የሚያደርገውን እንቅስ ቢያንስ ቢያንስ፣ ሌላውን ሁሉ እንተወውና የመጀመሪያ ወደ ጠቅላይ ሚኒስትርነት ሊመጣ ሲል በቴሌፖርታር ንግግር አድርጎ የነ ኪሲንጀር ንግግር ልክ የራሱ እያስመሰለ ፕላጃ ፕላጃራይዝ አድርጎ ንግግር ማድረጉን ያውቃል። ጌታቸው እንዳለው ከስድስተኛ ክፍል በኋላ ጠበቃ አርጎ ቢያዝ እዚህ ቦታ እዚህ ቦታ ተማርኩ ብሎ ሊል አይችልም የሚል ሲያነሳ ነበረ። በአንድ ጊዜ ተወርውሮ ውሮ እንዴት ፒኤችዲ ደረሰ የሚለውን ጥያቄ ሲያነሳ ነበረ። የሀገሪቷን ኢኮኖሚ መቀመቅ ውስጥ መክተቱን ሲያነሳ ነበረ። አመለካከቱ ፖሊሲው የጦርነት ፖሊሲ መሆኑን ሲያነሳ ነበረ። ብጥብጥ፣ ቀውስ በሌለበት ጦርነት በሌለበት አብይ አብይ አህመድ በግድቡ ዙሪያ በህዳሴው ግድብ ዙሪያ የሀገሪቷን ጥቅም አሳልፎ ሸጧል ለሚለው ንግግሩ እንዴት ተብሎ ሲጠየቅ ግድቡ ብድግ ብሎ በሽያጭ ሌላ ሀገር ሄደ ማለት እንዳልሆነ ካነሳ በኋላ እንዴት ተሽጧል ያለበትን ጀስቲፋይ ያደረገበትን መንገድ በዝርዝር አቅርቦ ነበረ። እንደምታውቁትና ጀስቲፋይ ካደረገባቸው መሰረታዊ ነጥቦች መካከልም በግድቡ ሲጀመር ከ6450 ሜጋዋት እንዲያመነጭ ታስታልሞ 65% በዚያው መጠን ተሰርቶ ሲያበቃ አብይ አህመድ መጥቶ ቀሪዋን 35% ለመጨረስ በሚደረግ ስራ እና እንቅስቃሴ ውስጥ 1000 ከግብጽ ጋር በመነጋገር 1300 ሜጋዋት እንዲቀንስ አድርጓል የግድቡንም የቁመት የውሃ ሙሌቱ ሊይዝ የሚችለውን የውሃ መጠንም እንዲቀንስ አድርገዋል። እነዚህን በተጨባጭ ስለሆኑ ማለት ነው በወቅቱ ተደራዳሪ የነበሩና እዚህ ወደ አሜሪካ መጥተው የነበሩ የዶናልድ ትራምፕ አስተዳደር በነበረበት ጊዜ ገዱ አንዳርጋቸውም ጨምሮ ሌሎች የቴክኒክ ባለሙያዎች እንግዲህ እንደተሳተፉ ይታወቃል። እነዛ እንኳን ሳይቀሩ ምን ያህል የአብይ አገዛዝ በግድቡ ዙሪያ ሳቦታጅ ሰርቷል ወይም የአገሪቷን ጥቅም አሳልፎ ሰጥቷል የሚለውን ሲዘረዝሩ ሲያነሱ እንደነበረ የሚታወቅ ነው። ሰው ጌታቸው ረዳ ቀደም ሲል የተናገረው ፋክት፣ አሁን የተናገረው ግን በሆዱ ከመውደቁ ጋር ተያይዞ ብቻ የሚነሳ ወይም የሚነገር ነው። ከዚህ የተለየ ነገር የለውም። ነገር ግን አሁን ይሄ ስምረት የሚባለውን ፓርቲ የመራ በትግራይ ሊደረግ በታሰበው ጦርነት እና ኤርትራ ላይ ሊከፈት በተዘጋጀው ጦርነት ጋር ተያይዞ ለዛ ጦርነት ግብዓት ለመሆን እና ለአብይ አህመድ ተልኮ ለመፈጸም አደርባይነትን በፈቃደኝነት የተሸከመ ሰው ነው። ሶ ገና ብዙ ብዙ መነጋገሪያ ሊሆኑ የሚችሉ የሚገርሙ ነገሮች ሊናገር እንደሚችልም ይጠበቃል። ጌታቸው ረዳ አሁን በእውነት ለመናገር ማሽቃበጥ፣ ብዙዎች አሽቃብጣሉ። አድርባይነትን ብዙዎች ይኖሩበታል። የጌታቸው ረዳ አድርባይነት ግን መለኪያው ጣራው እየሆነ ነው የሚገኘው። አሁን ባለበት ቢያንስ በዚህ ወቅት የአድርባይነት ስኮሩ ከፍተኛው ውጤት በጌታቸው ረዳን የተመዘገበው። ስለዚህ አድርባይነትንማ ጌታቸው ይኑራት የሚባልበት እና እንደ ጌታቸው ተብሎ እንደ ጌታቸው ቮድካ ተብሎ የሚገለጽበት ደረጃ የደረሰው በዚህ ፍጥነት ይሄ የገዛ ህዝብን ክዶ የራስን ምላስ በሚጥሚጣ መብላት ያክል ማለት ነው። ያን ሁሉ የተናገረውን እውነት ክዶ የአብይ አህመድ መድረክ በእውቀት ስለ እውቀት የሚነገርበት ነው ማለቱ ራሱኑ መለስ ብሎ ወደ ቤት ሲገባ የሚያስቀው ነው የሚሆነው። እና ጌታቸውን አስቅመው ያስጭሰው ያጠጥተው አምጥተው መድረክ ላይ ካላቆሙት በቀር አብይ እውቀት ያለው ሰው ነው ብሎ ለመናገር ይችላል። በሱ በጤናማ አእምሮ ብሎ ለማሰብም ይቸግራል።